እቺ ዛፈራን ዘ ሞስት ኤክስፔንሲቭ ፕላንት ተብላ ትጠራለች። በጣም ውድ የሆነች ፕላንት ናት። ምክንያቱም ይህ ዛፈራን ኤክስትራክት የሚደረገው ወይ ደግሞ የሚለቀመው ከአበባ ሳፍሮን ከተባለ የተክል አይነት ሲሆን ከአበባው ላይ በጥንቃቄ ይለቀማል። ይሄን ለመልቀም እንግዲህ ብዙ የሰው ኃይል ስለሚያስፈልግ በላበሮ ምክንያት ወይ ደግሞ የሰው ኃይል ብዙ በመጠቀማቸው ምክንያት ውድ እንዲሆን ያስገድደዋል ማለት ነው እንግዲህ ምንም አይነት ውድ እንኳን ቢሆን ለጤና እጅግ በጣም ጠቃሚ በመሆኑ ውድነቱ ከውድነቱ የሚያስረሳ የጤና ጥቅም እንዳለው ሳይንቲስቶች ይናገራሉ ማለት ነው እስኪ ይሄ ዛፈራን የምንለው ምንድን ነው የሚጠቀሙበት እንግዲህ ቀደም ሲል እነ እብን ሲና የተባሉ ሙስሊም የሆኑ የጤና ባለሙያዎች ሀኪሞች እንደዚሁም ደግሞ ለጤና ከፍተኛ የሆነ አስተዋጽኦ ያበረከቱ ተመራማሪዎች እና አሊሞች ናቸው። እነ ብን ሲና ዛዕፈራንን በከፍተኛ ደረጃ ለህክምና ይጠቀሙበታል። ስለዚህ ከጥበት ነቦይ ወይ ደግሞ ከኢስላማዊ የነቢያዊ ህክምና ውስጥ ይካተታል ማለት ነው። ዛዕፈራን እንግዲህ ቀላ ያለ ከለር ያለው ሲሆን በተለያዩ ነገሮች ልንጠቀማቸው እንችላለን። እስቲ ስላጠቃቀሙ ከመነጋገራችን በፊት መጀመሪያ ስለ ጥቅሙ እንወያይ ዛዕፈራን በመጀመሪያ ደረጃ አንቲኦክሲዳንት ነው። አንቲኦክሲዳንት እንደሆነ በሳይንቲስቶች እንግዲህ በምርምር አውጥተውታል። ከነዚህ ውስጥ ኮሮሲን የተባለ ባይኮሮኮሲን የተባለና ሳፍራናል የተባለ የአንቲኦክሲዳንት ንጥረ ነገር እንዳለው ይናገራሉ ማለት ነው። እነዚህ እንግዲህ ፍሪ ራዲካል ናቸው። በሰውነታችን ውስጥ ከፍተኛ የሆነ አስተዋጽኦ ያደርጋሉ። የካንሰር በሽታ እንዳይፈጠር፣ ሴሎች እንዳይበላሹ፣ ዳሜጅ እንዳይሆኑ እንደዚሁም ደግሞ ልባችን በአግባቡ ስራውን እንዲሰራ እነዚህ አንቲኦክሲዳንት የተባሉ ንጥረ ነገሮች ይጠቅማሉ ማለት ነው። እንግዲህ ይሄ በዛፈራን ውስጥ ወይ ደግሞ በሳፍሮን ውስጥ በከፍተኛ ደረጃ እንደሚገኝ ጥናቶች ያሳያሉ ማለት ነው። ሌላው ነርቨስ ሲስተማችን ዲስኦርደር እንዳይሆን ፕሪቬንት ያደርጋል። እንዳይዛባ ነርቫችን ተዛብቶ ጭንቅላታችን ላይ አእምሮችን ላይ ችግር እንዳይፈጠር ይከላከልናል ማለት ነው። በተለይ በተለይ የመርሳት ችግር ሊፈጥሩ የሚችሉ የነርቭ መዛባቶች እንዳይፈጠሩ ያደርጋል። ምን ይላሉ? በ2015 የወጣ አንድ ጥናት ነው። ማይልድ የሆነ ወይ ደግሞ ሞዴሬት የሆነ የመርሳት በሽታ ያለበት ሰው ለ22 ሳምንት ዛፈራንን በጥቂቱ ከተጠቀመ ይህንን የመርሳት ችግር ይወገድለታል የሚል ጥናት ወጥቷል ማለት ነው። ሌላው ሙድ ሙዳችንን ያስተካክልናል። ድብርት ያለባቸው ሰዎች መጫጫን፣ ለስራ እንደዚሁም ደግሞ እንቅልፍ አብዝተው ጠዋት ተነስቶ ወደ ስራ የመሄድ ችግር ያለባቸው ሰዎች፣ ለዒባዳም ሆነ ለሰላት የማይነሳሱ ሰዎች፣ ለመልካም ነገሮች ተነሳስተው ሞቲቬት የማይሆኑ ሰዎች፣ ድብርት ያለባቸው ሰዎች መድኃኒቶች ብዙ ጊዜ ይወስዳሉ። ያንን መድኃኒት ከመውሰድ ግን ዛዕፈራን መውሰድ በጣም ይጠቅማል ይላሉ። ጥናቶች እንደሚያሳዩት 30 ሚሊግራም አንድ ሰው በቀን ዛዕፈራንን ከወሰደ ይሄ ድብርት የሚባለው መጫጫን የሚባለውን ችግር ሊወገድለት ይችላል ማለት ነው። ስለዚህ እንሻላ ይሄን ሁላችንም በየቤታችን ልንሞክረው እንችላለን ማለት ነው። ሌላ ፕሮሞት ሊቢዶ ሊቢዶዎችን የሴክሹዋል ፍላጎታችን ወይ ደግሞ የግብረ ስጋ ግንኙነት ፍላጎታችንን በከፍተኛ ደረጃ ያነሳሳልናል። በተጨማሪም ኢንፈርቲሊቲ የሞለድ ችግር ያለበት ሰው ወንድም ከሆነ የስፐርም ሴል ኳሊቲ እንዲኖረው እና ብዛት እንዲኖረው ያደርጋል። ለሴቶችም እንቁላላቸው በጣም ኳሊቲ የሆነ እንቁላል እንዲመረት ስለሚያደርግ ኢንፈርቲሊቲን ይከላከላል ወይ ደግሞ የሞለድ ችግርን መከላከል እንደሚችል ይገልጻል ማለት ነው። በ2012 አንድ ጥናት ወጥቶ ነበር። ሴቶች የሴክሽዋል ፍላጎታቸው በጣም በሚወርድበት ጊዜ ዛፈራንን ቢጠቀሙ የግንኙነት ፍላጎታቸውም ይጨምራል። እንደዚሁም ደግሞ ማህፀናቸው ውስጥ ሉብሪኬት የሚያደርገው ወይ ደግሞ የሚያለሰልሰው በግንኙነት ጊዜ የሚያለሰልስ ፈሳሽ የበለጠ እንዲመነጭ ስለሚያደርግ ሴክሹዋል ፍላጎታቸው እንዲስተካከል ያደርጋል። በተጨማሪም ለወንዶቹም ኢሬክታይል ዲስፈንክሽን የምንለው የመቆም የብልት የመቆም ችግር ያለባቸው ሰዎች ዛፈራንን ማዘወተር እንዳለባቸው ጥናቱ ይገልጻል ማለት ነው። ሌላው ሪዱሲንግ ፒኤምኤስ ሲምፕተም ወይ ደግሞ ፕሪመንስትራል ሲምፕተም የምንላቸውን ከወር አበባ ጋር ተያይዞ የሚነሱ የህመም ስሜቶችን ለማስወገድ ዛዕፈራንን መጠቀም አስፈላጊ ነው ማለት ነው። በተለይ ከ20 እስከ 45 እድሜ ያላቸው ሰዎች በቀን 30 ሚሊግራም የሚሆን ዛዕፈራንን ቢጠቀሙ ከዚህ ከወር አበባ ጋር ተያይዞ የሚነሱ ህመሞችን፣ ምልክቶችን ሊያስወግድላቸው ይችላል ማለት ነው። በተጨማሪም ክብደት ለመቀነስ እንደሚጠቅም አንዳንድ ጥናቶች ያሳያሉ። ዛፈራን እንግዲህ ምን ጉዳት አለው? ጥቅሙ ብቻ ሳይሆን ጉዳት ምን አለው የሚለውን ማየት እንችላለን። ኦቨር ዶዝ ከሆነ በጣም በከፍተኛ ደረጃ ከተጠቀም ነው ምናልባት የተወሰነ ጉዳት እንደሚያሳይ አንዳንድ ጥናቶች ያሳያሉ። ይህም ደግሞ የሚታወቀው አንዳንድ ሰዎች ላይ አላርጂክ ምልክት ሊያሳይ ይችላል። ይህን አላርጂክ ምልክት የሚያሳያቸው ከሆነ በከፍተኛ ዶዝ መጠቀም የለባቸውም። አነስተኛው ዶዝ ግን አንድ ነጥብ አምስት ግራም በቀን ማንኛውም ሰው መጠቀም ይችላል። እስከ አምስት ግራም ችግር የለውም። ከአምስት ግራም በላይ ግን አንድ ሰው በቀን መጠቀም የለበትም። በተለይ በእርግዝና ላይ ያሉ ሴቶች ከአምስት ግራም በላይ ዛፈራን ከተጠቀሙ ማህፀናቸውን እስቲሙሌት ስለሚያደርግ እርግዝናቸው ላይ ችግር ሊፈጥር እንደሚችል ጥናቶች ያሳያሉ ማለት ነው። እንዴት ነው መጠቀም የምንችለው ዛፈራን? ዛፈራንን እንግዲህ በትንሹ ከሻይ ጋር መጠቀም እንችላለን። ይሄ እንግዲህ ሰውነታችን ውስጥ ገብቶ የተለያዩ ስራዎች እንዲሰራ ያደርግልናል። በተጨማሪ አንዳንድ ሰዎች ከሩዝ ጋር እንደዚሁም ደግሞ አልጫ ምግቦችን ቢጫ እንዳይሆንባቸው ዛፈራን በመጠቀም ከለር እንዲሰጣቸው ያደርጋሉ። ስለዚህ በአነስተኛ ደረጃ መጠቀም እንችላለን። ማንኛውም ነገር ስንከተው ወደ የማቅላት አቅም ስላለው በሻሂ መልኩም መጠቀም እንችላለን። ሻሂ ጋር የፈላ አንድ ብርጭቆ ሻሂ ላይ የተወሰነ አነስተኛ ደረጃ በመጨመር ቢቀላም ብንጠቀመው እጅግ በጣም ጥቅም ይሰጠናል ማለት ነው። በተጨማሪ ከወተት ጋር መውሰድ እንችላለን። ከወተት ጋር ከወሰድ ነው ዛፈራንን ከወተት ጋር ጨምረን ትንሽ ቀላ ይላል። መውሰድ እንደምንችል ይገልጻሉ ማለት ነው። ስለዚህ በአጠቃላይ ዛፈራን እጅግ በጣም ለጤናችን ጠቃሚ ነው። ነቢያዊ ሕክምና ውስጥ የሚካተት ነው። ከዚህ በፊት የነበሩ እንደ እብን ሲና የመሳሰሉ ታላላቅ አሊሞችና ሳይንቲስቶች፣ የጤና ባለሙያዎች ለእስልምና ትልቅ አስተዋጽኦ ያደረጉ ለጤና ትልቅ አስተዋጽኦ ያደረጉ ለህክምና እንደሚጠቀሙበት አንዳንድ መረጃዎች ስለሚያሳዩ፣ ኢንሻ አላህ በአነስተኛ ደረጃ መጠቀም እንችላለን። ውጭ ያላችሁ ሰዎች ይህንን ዛፈራን በቀላሉ ማግኘት ስለምትችሉ